ናፍቆት እስክንድር ነጋ በፈተና ወቅት ተወልዶ በፈተና ያደገው ልጅ ዛሬ አድጎ ለመመረቅ በቅቷል። አባቱ እስክንድር ነጋ ብዙዎች አይረን ማን ወይም የብረት ሰው ብሎ ይጠሩት ነበር። ተወልዶ እዚሁ አዲስ አበባ የሆነ ሲሆን፣ ላመነበት እምነትና ዓላማ ወደ ኋላ የማይልና እስከ መጨረሻው የሚሄድ ሰው ነው ይባላል። በተለይ በዘጠና ሰባቱ ምርጫ ወቅት እያደጋ በነበረው ትንቅንቅ ለረጅም ዓመታትም እስር ቤት ቆይቶ ፈተናውን ሲያይ እንደነበረም ነው። ዛሬ ያ በፈተና ውስጥ ተወልዶ በፈተና ያደገው ትንሹ ልጅ ናፍቆት እስኪንድር ነጋ እንዲህ አድጎ ለምረቃ በቅቷል። የእስኪንድር ነጋ ልጅ ናፍቆት እስኪንድር ነጋ አባቱ እስኪንድር ነጋ በፖለቲካ ምክንያት ያው የተለያዩ መንግስታትም ጋር እንደምታወቀው ተቃውሞ በተለያዩ ፖለቲካ ምክንያቶች ስታሰርና ስፈታ ቆይቶ በአሁን ሰዓት ደግሞም ፋኖ በመቀላቀል ወደ ጫካ ትግል መግባቱም የሚታወቅ ነው። ከአባቱ ጋር ተራሪቆ ነው ልጁ ያደገው። እሱ ከባህር ማዶ ነው ዛሬ መመረቁን የወጡት መረጃዎች ያሳያሉ። ሚኪነኝ ከሚኪታቦርንፎይንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙት። ሰላም ቆዩልኝ።